ውድድሮች የአንድ የስራ መለኪያ ሆነው ይቆጠራሉ። በስፖርቱ በተለይም በአትሌቲክሱ ሲሆን ደግሞ ይህ የላቅ ያለ ስፍራን ይይዛል። በዓለም አቀፍ ደረጃ የአትሌቲክስ ውድድሮች ቁጥራቸው እየጨመረ ቢመጣም በሀገር ውስጥ ግን ቁጥራቸው እየተመናመነ ይገኛል። ይህ በመሆኑ ምክንያት አዳጊና ወጣት አትሌቶች የውድድር እድል እያጡ ነው። ውድድሮች ይቀሩናል። ታላቁ ሩጫ አንዱ ትልቁ ውድድር መመዘኛችን ነው። ሌሎች አሁን ኢትዮጵያ አትሌቲክስ ፌዴሬሽን የሚያዘጋጃቸው ውድድሮችም አሉ፣ ግን በቂ አይደሉም። ልክ ነው። ብዙ ነገር ራሳቸውን ፈትሸው የሚገቡበት ብዙ አይደሉም። የውድድሮቹ መጥፋት የውድድሮቹ መቀነስ በዓለም ላይ ያሉትም በዓለም አቀፉ አትሌቲክስ ፌዴሬሽን ባለው ያ ውድድሮችን ቀናንሷል። ይሄ አትሌቱ ላይም ያው ተጽዕኖ አምጥቷል። አገር ውስጥ ውድድር አቅሙን ካላወቀ አትሌት ውጪ ሄዶ ማሸነፍ አይችልም። ስለዚህ የሀገር ውስጥ ውድድሮች በብዛት መደረግ እንዳለባቸው ነው ማምኖ። በሀገር ውስጥ ውድድር ተሳትፎ የተሻለ ውጤት ማምጣት ለአትሌቶች የነገ ስንቅ ነው። አትሌቶች በወርልድ ራንኪንግ ተጨማሪ ነጥቦችን እንዲያስመዘግቡ፣ ባለም አቀፍ ውድድሮች እንዲካፈሉ በሀገር ውስጥ የሚደረጉ ውድድሮች በርን ይከፍታሉ። በተለያዩ ሀገሮች ላይ ተሳትፎ የማድረግ እድሉ በጣም የጠበበ ነው። አሁን የቅርብ ጊዜውን እንኳን ብናይ ቻይና ኦልሞስት ማለት ይቻላል በጥልቀት በደንብ በትኩረት ተሰርቶ በስፋት ተሰርቶ ለሌሎች አትሌቶች ለአዲስ አትሌቶች እድል መስጠት ራሳቸውን ሊያሳዩበት የሚችሉበትን እድል መፍጠር ተገቢ ነው ብዬ አስባለሁ። አገር ውስጥ እንደ ኬንያ ውድድሮች መዘጋጀት አለባቸው ብዬ አምናለሁ። አሁን ደግሞ ፌዴሬሽኑ እያስጠና ስለሆነ ያ ነገር ይፈታል ብዬ ነው የማምነው። የኢትዮጵያ አትሌቲክስ ፌዴሬሽን ቢያንስ በየዓመቱ የሚያካሄዳቸው ብሔራዊ ሻምፒዮናዎች አሉ። እነዚህ ውድድሮች ግን በቂ አይደሉም። ውድድሮች ከአዲስ አበባ በተጨማሪ በተለያዩ ክልል ከተሞች ቢካሄዱ አትሌቶች ራሳቸውን የሚፈትሹበትን እድል ያገኛሉ። ተማሪዎች የሚወዳደሩበት በነበረበት ጊዜ ልነግር አልችልም። እኛ ሸዋን ወክለን እንወዳደር ነበር። ሌላው ደግሞ ወለጋ ምናምን ምን ተብሎ በሙሉ ከዛ ይመጣል፣ ለዚህ ይወዳደራል። ኦሎምፒክ ነበረ ለሀገራችን። ያ በቃ ከዛ ውስጥ ታመርጣለ። መለዮ ልባሽም እንደዚህ ይወዳደር ነበር፣ ከዛ ትመርጣለ። ፖሊስ መለዮ ልባሽም ደግሞ እንደዚህ ይወዳደራሉ፣ ከነዛ ትመርጣለ። እና የዛን ጊዜ አትሌቶቻችን በሽ ነበር። በቃ ምንም አትሳት፣ ትጠራጠር፣ ምንም ተሳተ አሁን ያ ነገር ተቋርጧል። በእርግጥ አዲስ አበባ ብቻ ናቸው የሚደረጉ ማለት ይችላል። ቀደም ብሎ ግን በክልሎች ራሳቸው እኮ ክልል ውድድር ያደርጋሉ። እኔ ራሴ የኦሮሚያ በነበርኩበት ጊዜ የኦሮሚያ አገር አቋራጭ ውድድር በሚደረግበት ጊዜ ነው እነ ቀነኒሳ እነ ጥሩነሽ የወጡት። ስለዚህ ክልሎቹ ይህን ውድድር በየጊዜው ማድረግ አለባቸው። ይህን ደግሞ ብሔራዊ ፌዴሬሽኑ መቆጣጠር መቻል አለበት። ወጣቶቹ የሚመጡት ከክልል ነው። ክልል አካባቢው ውድድሩ ከሌለ በጣም አስቸጋሪ ነው የሚሆነው፣ ለወደፊቱ ስለዚህ መለመድ ያለበት በክልሎች ውድድሮች መደረግ አለባቸው ብዬ ነው ማምኖ ነው። በሀገር ውስጥ ከሚደረጉ ውድድሮች በተጨማሪ ሌሎች ተጓዳኝ ስራዎች መሰራት ይገባቸዋል። እንደ ብዛታችን በጣም ጥርት ያለ አትሌት ማግኘት ወይም ደግሞ ተስፈንጥሮ በዓለም ለም በደንብ የሚወዳደር አትሌት አላገኘንም። ስልጠናችን ላይ በደንብ ተተኪ አትሌቶች ላይ በደንብ መስራት አለብን። ብሔራዊ ተይዞ ቢጠናከሩ፣ ክለቦችም ያንን ርቀት ቢያጠናክሩ የተሻለ እና ምናልባት አሁን ያለን ክፍተት ለመሸፈን ይረዳናል ብዬ እላለሁ።